በስም አብ ወልድ በመንፈስ ቅዱስ ሐዱ አምላክ በአብ ወልድ በመንፈስ ቅዱስ አምነን በስም በአካል በግብር ሶስት ብንል በባህሪ በልሁና በመለኮት አንድ አምላክ ብለን አምነን፣ ጥቅምት በባተ በአስራ ሁለት ቀን ንዑድ ክቡር በሚሆን በቅዱስ ሚካኤል በዓል ዕለት በእግዚአብሔር ቸርነት ክብሩን ገናናነቱን እያሰብን የቅዱስ ሚካኤልን ድርሳን እንናገራለን። የቅዱስ ሚካኤል ጸሎቱ በረከቱ ልመናው አማላጅነቱ ከኛ ጋር ይደረግልን እስከ ዘላለሙና በዚህ ዓለም በሕይወት ስጋ ሳለች ዋስ ጠበቃ ያላዘጋጀች ሰውነት ነፍስ በሞተች ጊዜ በሰማይ የሚዋሳት አታገኝም። ለማስረጃ ብዙ እዳ ያለበት አንድ ሰው ነበር። ባለ ገንዘቦቹ ፈልገው በአደባባይ ባገኙት ጊዜም የሚከፍለው ከማጣቱም በላይ የሚዋሰው አጣ። እነሱም ይዘው አስረው ሲደበድቡት ቢጮህ ቢጣራ የሚደርስለት ጠፋ። ፈጽሞም የሚዋሰው ታጣ። እንግዲህ እኛም በፍርድ ቀን ከእግዚአብሔር አብ ፊት በቀረም ጊዜ የዚህ አይነቱ እድል እንዳይገጥመን በሕይወት ባለንበት ጊዜ ዋስ ጠበቃ ካል ያዘጋጀን በሰማይ የሚዋሰን አናገኝም። መላእክትም ጻድቃን ሰማዕታትም በዚህ ዓለም ካላከበርናቸውና ሰውነታችንን ነፍሳችን ለእነሱ አደራ ካላስጠበቅናቸው በፍርድ አደባባይ የሚዋሰን ወይም ቤዛ ሁኖ የሚያልፍልን የለም። በልዑል እግዚአብሔር ፊት ነፍሳችን ለማዳን ችሎታ ያለው የለምና። ወንድም ወንድሙን ጋሻ መክቶ ጦር ሰብቆ አለው አይችልም። ልጆችም አባት እናታቸውን አድኑም፣ ወላጆችም እኛ ስለ እናንተ እንሞታለን በማለት በልጆቻቸው በወንድሞቻቸው ፍርድ አይገቡም። እናትም ሴት ልጇን ማዳን አይቻላትም። ጻድቅ ዋጋውን የሚያገኝባት፣ ኃጥእ ፍርዱን የሚቀበልባት ያቺ ታላቅ የእግዚአብሔር የፍርድ ቀን በደረሰች ጊዜ የሥጋ የነፍስ ደም ግባታችን የሚያጎሳቁል ገሃነም እሳት እንዲያንበሳ የሚውጥ የኩነኔ ቦታ በዚያ ይጠብቀናልና በዚህ ዓለም ቸርነትን ካላደረግን ንስሐ ካልገባን በሰማይ ይቅርታን አናገኝም። እናንተ ነገስታት፣ መኳንንት፣ ባለጸጎች በዚህ ዓለም የከበራችሁ በድሆች ላይ ፍርድን የምታጓድሉ የምታጣምሙ ወዮላችሁ፣ ወዮታ አለባችሁ የመጽሐፍትን ቃል እየሰማችሁ አገልጋዮች ካህናትን የምታቃሏቸው የምትንቋቸው ሁሉ ከሹመታችሁ እሽራችኋለሁ፣ ከማይርጋችሁም አዋርዳችኋለሁ፣ ከወንበራችሁም ላይ ይገለብጣችኋለሁ። በእኔ ዘንድ ብዙ መቅሰፍትና የገሃነም እሳት የኩነን የፍርድ ተዘጋጅቶ ይጠብቃችኋል። እናንተ የሰው ገንዘብ የምትቀሙ፣ ነፍስ የምታጠፉ፣ ሰው የምትበድሉ፣ በመንገድ ያሸምቃችሁ ማጅራት የምትመቱ ወዮላችሁ ወዮታ አለባችሁ። በዚህ ክፉ ተግባራችሁ ከገቡበት የማይወጡበት ጉድጓት ተጥላችሁ ከዚያ የሚያሰቃያችሁ የእሳት መረብ ተዘጋጅቶላችኋልና። እናንተ ባልንጀራችሁን የምታሙ ከጎልማሳ ሚስት የምትሄዱ ወዮላችሁ ወዮታ አለባችሁ። ከእሳት ጉድጓት ትጣላላችሁና። እናንተ ጣዖታትን የምታመልኩ ጠንቋይን የምትጠይቁ ወዮላችሁ ወዮታ አለባችሁ። የትውልድ ዘራችሁ ይደመሰሳል፣ ስማችሁም ይጠፋል ተስፋችሁ ይመነምናል። እሳት እንደገባ ሰም በእሳት ጉድጓድ ውስጥ ተጥላችሁ ትቀልጣላችሁና፣ እናንተ ዳኞች በፍርድ ጊዜ የሰው ፊት አይታችሁ ፍርድ የምታጓድሉ ቀሳውስት፣ ዲያቆናትን የምትሳደቡ ነዲያንን የምታኳስሱ ወዮላችሁ፣ ወየታ አለባችሁ። እሳቱ የማይጠፋ ትሉ የማያንቀላፋ ከዚያ እሳት ህጋንም ተዘጋጅቶላችኋልና እናንተ ትዕቢተኞች፣ ትምክተኞች ወዮላችሁ ወየታ አለባችሁ እድሜያችሁ ያድራል። በእሳትም ውስጥ ትጣላላችሁ በእግራ ጋንትም ትቀጠቀጣላችሁ እንደ ሰም ትቀልጣላችሁ። እናንተ መምህራኖችን የምትጠሉ ከሀገር አስወጥታችሁ የምታሳድዷቸው፣ ትሑታንን የዋሃንን፣ ነዳያንን የምታዋርዷቸው የምታጎሳቁላችሁ ወዮላችሁ ወዮታ አለባችሁ በእኔ ዘንድ እናንተ እንዲሁ ተዋርዳችሁ ትናቃላችሁና እንግለናችሁን ያለ ጊዜም ታስተፍሩ። እናንተ ወጣት ሴቶች ወዮላችሁ፣ ወዮታ ይገባችኋል የሚያቃጥል የእሳት ነበልባይ ይጠብቃችኋልና። የሰው ልጆች ታስቱ ዘንድ የራስ ጠጉራችሁንም የምትታቱ የምትጎነጉኑ ሴቶች ወዮላችሁ፣ ወዮታ ይገባችኋል በሚቃጠል እሳት ውስጥ ትጣላላችሁና። የባህሪ ልጅን ኢየሱስ ክርስቶስን የምትክዱ ትእዛዙን የማትጠብቁ ወዮላችሁ፣ ወዮታ አለባችሁ። በዚያች በመጨረሻ የፍርድ ቀን ባህጣም መዝገብ ተመዝግባችሁ የእሳት ወርፍ ወስዶ ከሳይት በኃይል ይጨምራችኋል። ከዚያም እስከ ዘር አለሙ ተዘግቶባችሁ ትኖራላችሁ። እናንተ ሰንበትን የምትሽሩ ትዕዛዜን የማታከብሩ ወዮላችሁ ወዮታ አለባችሁ። የሚቆራርጥ ሰይፍ ይታዘዝባችኋል፣ የጥፋት ፍርድ የሚፈረድባችኋል፣ ረሃብ ቸነፈር ይታዘዝባችኋል። እርስ በራሳችሁ ተላልቃችሁ ወደ እሳትም ትጠላላችሁ። ዳግመኛ እግዚአብሔር በእኔ ኃይል እንጂ ቀን በፀሐይ ብርሃን የምትሄዱ ይመስላችኋልን? እናንተስ ኃይል የላችሁም አለ። በለሊት ሂዳችሁ ትደበቃላችሁ። ነገር ግን አይኔ የማያያችሁ ጆሮ የማይሰማችሁ ይመስላችኋልን? እኔ ስሰማችኋለሁ፣ እያየውም እዘባበትባችኋለሁ። ከእጅ ወታችሁ የምትሸሸጉበት ዋሻ የምትጠለሉበት መንገድ የላችሁም እና በዱር በገደል ለመደበቅ ብትሞክሩ ተራራውም ገደሉም እንጨቱም ሳሩም ስለሚሸሻችሁ ፈጽሞ መደበቂያ አታገኙም። ክብር ደህንነት የምሰጥ እኔ ነኝ፣ የምሾም የምሽር እኔ ነኝ፣ የምገድል የማድን የምቀስፍ ይቅር የምል እኔ ነኝ። ከእጅ የሚያመልጥ ከቶ የለም እና ራሳቸውን ዝቅ በማድረግ ፈቃዴን የሚፈጽሙ ሁሉ በሰላም በፍቅር በአንድነት በመንግስተ ሰማያት ለዘላለሙ ከኔ ጋር ይኖራሉ ይላል እግዚአብሔር። ያግመኛ እናንተ የቤተ ክርስቲያን ልጆች የምትሆነ ወንድሞቼ ሆይ ስሙ። በሂዳር 12 ቀንና በሰኔ 12 ቀን እንዲሁም የአርባቱ እንስሳና ኪሩቤል የአራቱ ካህናተ ሰማይ ሱራፌል በዓል በሚከበርበት ቀን ስለ እነዚህ ስለ አራቱ አራቶች መላእክት ሁሉ የመላእክት አለቃ አጋዕዝት፣ ስልጣናት፣ መናብርት ስፍር ቁጥር የሌላቸው የሰማይ ሰራዊት በሙሉ የመላእክት አለቃ የቅዱስ ሚካኤልና እንዲሁም የአርባቱ እንስሳ ኪሩቤል የአራቱ ካህናተ ሰማይ የክብራቸውን ገናነታቸውን ይመለከቱ ዘንድ ይሰበሰባሉ። በዚያች ቀን እግዚአብሔር በሰው እጅ ያልተፈጠረ ያልተሰራ የብርሃን ልብስ መጎናጸፊያ ያለብሳቸዋል። የእግዚአብሔር አብ የእሳት መጋረጃ በተገለጠበት ወቅ ህብሩ አርያው ይህ ይመስላል ተብሎ የማይመረመር የሕይወት አክሊል በራሳቸው ላይ ያቀዳጃቸዋል። አዲስ ሥርዓትን ያሳያቸዋል፣ ያስተምራቸዋል። ሌሎች መላእክት ያላዩትን በሳት መጋረጃ ውስጥ ያለ ስውር ሚስጥር ይገልጽላቸዋል። አይኖቻቸው ከፀሐይ ከጨረቃ ሰባት እጅ ያበራሉ። የፊታቸው ጸዳል እንደ አጥቢያ ኮከብ ያበራል። ታዲላ ደስታቸው እና ሰማያዊ ክብራቸው ባለሟልነታቸው ለዘላለም የማያልፍ የማይጠፋ የማይጎድል የማይሻር ነው። መላእክትም ይህን ሁሉ ባዩ ጊዜ በእውነት እኒህ ሊቃነ መላእክት ክቡራን ብሩካን ናቸው በማለትም በሌሊትም ስቡህ አንተ ወልውል አንተ እያሉ እግዚአብሔርን የሚያመሰግኑ የእግዚአብሔር አብ የምክሩ አበጋዞች መንፈሳውያን እናንተ ናችሁ እያሉ አደነቁ። ሚካኤልና ገብርኤል እንዲሁም አርባይቱ እንስሳ እና ኪሩቤል ሀያ አራቱ ካህናተ ሰማይ ሱራፌል ከድንግል ማርያም በስተቀር በክብር የሚተካከላቸው የለም። ዳግመኛም እግዚአብሔር ሚካኤልና ገብርኤልን እንዲሁም ሀያ አራቱ ካህናተ ሰማይ ሱራፌል አርባየቱ እንስሳ ኪሩቤልን በፍጹም ክብራቸው አክብሯቸው መታሰቢያቸውን ያደረገ በጸሎታቸው የተማመነ በእኔ ዘንድ ዋጋውን አያጣም። በስጋውም ቢሞት በነፍሱ ሕያው ሆኖ ለዘላለም ይኖራል። ኃይል ጽና ሆነዋለው ቸርነቴ ባይር ሕይወቴ በእሱ ላይ አሳድራለሁ ብሎ ተናገረ። እግዚአብሔር አብ መላእክቱን ሁሉ እንዲህ ሲል አዘዛቸው። ከፈተና ከመከራ፣ ከጭንቀት፣ ከለየለ ጠላት እጅ ሁሉ በእውነት ጠብቋቸው። ክፉ ነገር፣ ርኩሳን መናፍስት፣ እኩያን አጋንንት ወደ እነሱ እንዳይቀርቡ ረሃብ፣ ቸነፈር ወደ ቤታቸው እንዳይገባ በእውነት ተከላከሉላቸው። ተቀማኛና ከተንኮለኛ በመንገድ ከሚያሸምቅ ማጅራት መቺ ከልዩ ልዩ የጠላት ጥቃት ይድኑ ዘንድ በቅርብ በሩቅ ያሉ ጠላቶቻቸው ፈጽመው ይደመሰሱ ዘንድ ከጋንም ሰዓት ያመልጡ ዘንድ በእውነት እርዷቸው። ይህ መጽሐፍ የሕይወታቸው መገኛ የነፍሳቸው መዳኛ መሆኑን ያውቁ ዘንድ በእውነት አስረዷቸው በማለት አስገነዘቧቸው አስታውቋቸው። እግዚአብሔር አብም ይህን ትእዛዝ በሰጣቸው ጊዜ ሁሉም ተነስተው በዙፋኑ ፊት እየሰገዱ አቸናፊ እግዚአብሔር ወይ ምስጋና በሰማይ በምድር የመላ ነው፣ በዘራሪያም የምትኖር በታች በደቂቃ አዳም የምትመሰገን በኪሩቤል ላይ ዙፋንን ዘርግተ በአንድነት በሶስትነት ጸንተ የምትኖር በአንድ ቃል ቅዱስ ቅዱስ ቅዱስ እያልን እናመሰግንሃለን አሉ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሰማይና ምድር ለፈጠረ እግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር ብርሃናትን ለፈጠረ ታላላቅ ታምራትን ላደረገ ለእግዚአብሔር አብ በእውነት ምስጋና እናስተላልፋለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ስልጣን ላለው ፀሐይ ጨረቃን ከዋክብትንም ለፈጠረ ለእግዚአብሔር በእውነት ምስጋና እንልካለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር መብት የባይሩ በሚሆን ከተሰወሩ መላእክት የተሰወረ መንግስቱ የማይሻል ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ኃይል ያለው ድካም የማይስማማው ክቡር ሕጸጽ የሌለበት ሁሉ ለሚሆን ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ግሩም ግሩማ ልዑለም ልዑላን እየተባለ የሚመሰገን የፍጥረት ሁሉ ፈጣሪ ገዢ የሚሆን በልዑላን ላይ አድሮ የሚኖር ጌትነቱ የማይመረመር ለእሱ ለብቻው ለእግዚአብሔር አብ በእውነት ምስጋና እናቀርባለን። ቅድመ ዓለም የነበር ካለምን አሳልፈ የምትኖር አምላካችን እግዚአብሔር ወይ ምስጋናን እናቀርብልሃለን። ፍጻሜ ለሌለው መንግስትህም ምስጋና ይገባል በእውነት ያለሐሰት። ቅድመ ዓለም የነበር ካለምን አሳልፈ የምትኖር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወይ ክብር ምስጋና ለአንተ ይገባል ለዘላለሙ አሚን። ዳግመኛም እግዚአብሔር በሐዋርያት በጳውሎስ ቃል ለህዝቦች ሁሉ እንዲህ አለ። በወንጌል ቃልና በድርሳን በሌሎች መጻሕፍት አማካኝነት የነገርኳችሁን ሰምታችሁ አላመናችሁም። እንግዲያስ እናንተ ርጉማን ከእኔ ወግዱ፣ እስከ ዘላለም ድረስ መውጫ ወደ ሌለበት ጭንቅ መከራ ወደ ያለበት ሂዱ። እናንተ ብርኳን የዋሃን ትሑታን የአባቴ ወገኖች ፈቃዱ የፈጸማችሁ ሁሉ የማያልቅ የማልቀ መንግስትና ክብርን ባለመዋልነት ንሰጣችሁ ዘንድ ወደኔኑ ከኔም ጋራ በታላቅ ደስታ ትኖራላችሁ። ከአፌ የወጣው ቃል አይታበልም እና ዓለም ከመፈጠሩ በፊት እስከ ዓለም ፍጻሜ ድረስ በአንድ በቴ የተነገረው ቃል አይለወጥም፣ አይታጠፍም ይላቸዋል። አሁንም እነሆ ሚካኤልና ገብርኤል አራቱ ካህናተ ሰማይን፣ ሱራፌል፣ አርባቱን እንስሳን፣ ኪሩቤልን፣ ጻድቃን ሰማይታት፣ ቅዱሳን የሚሆኑ መላእክት በድንግልና የጸኑ ቅዱሳን አንስትን መነኮሳትን በጠቅላለው ከአዳም ጀምሮ እስከ ዛሬ ድረስ አሸናፊ የሚሆን እግዚአብሔርን በቅን ያገለገሉትን ሁሉ ይልቁንም መድኃኒታችን ሕይወታችንን የወደደችልንን ንዕድ ክብርት ድንግል ማርያምን በሰማይ ክብርን ታገኙ ዘንድ ሕይወት ትወርሱ ዘንድ ያክብሯቸው። በተለይም የመላይክት አለቃ የሚሆን የቅዱስ ሚካኤል ጸሎቱና በረከቱ ጠላትን ዲል የምንነሳበት የማቸነፍ ዘውድ ያቀዳጀን አይነ ንስር ያላያት የጻድቃን ነፍሳት ወደሚያድሩባት የማኅበረ ጽዮን ምስሐ ጽድቅ ወደተዘጋጀባት ያግባን። ዳግመኛም ይህ መጽሐፍ ያጻፈ፣ የጻፈ፣ ያነበበ፣ የተረጎመ የዚህ መጽሐፍ የሚስጠ ተመራምሮ ያወቀ ንጽህና በተጎናጸፈ ስለ ቅዱስ ሚካኤል ፍቅር በጋለ ስሜት የምስጋና መጽሐፍ ለመጽሐፍ ጠርቁ የተጋውን የያዕቆብ በረከት በኤፍሬምና በምናሴ ላይ እንዳደረ እንዲሁ የፈጣሪው በረከት የመልአኩን ረድኤት ሳይለየው እስከ ዘላለሙ አድሮበት ይኖር፣ እስከ ዘላለሙ አሜን። ክብር ምስጋና ይገባል አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን።